የጌታ ኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን ባለፈው ቪዲዮ ክፍል አንድ ላይ በህይወት ምርጫ ዙሪያ ስለ ኢዮሳፍጥ አውርተን ነበር ኢዮሳፍጥ በሰማው ዜና በደረሰበት ነገር ላይ እግዚአብሔር እንደመረጠ ወደ ቤተ መቅደስ እንደገባ ህዝቡም እንደተከተለው አይተን ነበር ዛሬ በክፍል ሁለት ላይ ደግሞ እነርሱ የመለሱት ምላሽ ያመጣቸውን ነገሮች እንድንመለከት ይፈልጋለን ይገርመኛል ወደ ቤተ መቅደስ ከገቡ በኋላ የሆኑ ለተቀመጠበት ስፍራ ላይ ለእግዚአብሔር መቅደስ መስራት እንዳሰበ እግዚአብሔር በመጣበት መካ ላይ እንዲያግዘው እንደፈለገም አሰበና ተናገራል። እግዚአብሔር ከግብፅ እንደወጡ ያሰባቸውን እስራኤልን ተመልክቶ እንደዚህ አለ እስራኤል ከግብፅ በወጡ ጊዜ ግዛታቸው እንዳይወረሩ በማድረግ እነሱ ተመልሰው ታጠፋቸው የቀሩ የአሞን ሰዎች መጥተዋል። ምን ማለት መሰላቸው? እግዚአብሔር ታቃቸዋል የለምርናቸው ናቸው ጠላቶቻችን አያቱ ምርጫችሁ እግዚአብሔር ሲሆን ንግግራችሁ ራሱ ከእግዚአብሔር ጋር በኪዳን ይሆናል ኪዳን ያለን ህዝቦች ነን በኪዳን ያወጣህን ህዝቦች ነን ተመልሰው መጡ እግዚአብሔር ወይ አሳይታቸው ነበር ጠላቶቻችን ነግርሃቸው ነበር ማንነትን ገልጸላችሁ እንደውም ያወጣን ይለ ቁጥር አስራአንድ ላይ እርስት አድርገህ ከሰጠህን ምድር እኛን ለማፈናቀል ወረታ ሊመልሱ መጥተዋል ለምን አንተ ስለነካቸው ነው አየህ ምርጫ እግዚአብሔር ሲሆን የተነካው አንተ ብትሆኑም የተነካው እግዚአብሔር እንደሆነ ታስባለህ ምክንያቱም እግዚአብሔር አንተ እንደ ልቤ ብሎ የሚጠራ ስለሚወድሽ ስለሚወድሽ ኢየሱስን የሚያክል ድንቅ ልጁን በደንብ ስሙኝ፣ አንድያ ልጁን እስኪሰጥ ድረስ ዓለምን ወድዷል ተብሎ የተጻፈ በምክንያት አንተ ወይ አንቺ ወይ እኔ ብርቅ ስለሆነ፣ ለዚህ ነው መጽሐፉ ሲናገር ከርስታችን ሊያፈናቅሉን መጥተዋል ብሎ ከእነኚህ ከመጡበት ሰራዊቶች ጋር ተነስቶ ርስታችን አንተ የሰጠን መብታችን ሊናከር ምርጫዬ እግዚአብሔር ሲሆን እግዚአብሔር ለእኔ ያሰበውን ራሱ ለመከራከር እድላለኝ። በጣም የሚገርበኝ ቁጥር አስራ አምስት በጣም ነው የሚደንቀኝ በጣም ነው የሚነግረኝ የሚደንቀኝ ምርጫውን እግዚአብሔር አድርጎ በሚያደርገው ንግግር ቤተ መቅደስ ጋር በሚያደርገው ጩኸት በጣም የሚገርም ምላሻ መጣ። እግዚአብሔር እንዲህ ይላችኋል የሚል መልእክት መጣ። አሁንም መንፈስ ቅዱስ በልቤ ለእናንተ ያለው መልእክት ይሄ ነው። እግዚአብሔርን ምርጫ ላደረጋችሁ ወገኖች እግዚአብሔር እንዲህ ይላችኋል፣ መጽሐፍ ሲናገር፣ እግዚአብሔር ዛሬ በእኔ በኩል በካኑ በኩል ለእናንተም ሲናገር፣ ውጊያው የእግዚአብሔር እንጂ የእናንተ አይደለም። ከዚህ ታላቅ ሰራዊት የተነሳ አትፍሩ፣ አትደንግጡ። ይህ ምስራች ዛሬ በህይወታቸው ላይ ካለው ታላቅ መከራ ሊሆን ይችላል፣ በሽታ ሊሆን ይችላል፣ ማጣት ሊሆን ይችላል፣ ምንም በሉት እግዚአብሔር ዛሬ በመንፈስ ቅዱስ ሊነግራቸው የፈለገው ምርጫችሁ እግዚአብሔርና እግዚአብሔር ኢየሱስ እና ኢየሱስ ብቻ ይሁን። ኮምፕሮማይዝ አታርጉ። ወደ ጌታ ቀረቡ፣ ጸልዩ፣ ቃሉን ውደዱ። እግዚአብሔርና እግዚአብሔር ኢየሱስ ብቻ የተሰቀለው በሉ እንጂ መጽሐፍ የሚናገረው በእናንተ ህይወት ላይ የሚመጣ ነገር ላይ ውጌ እናንተ አይደለም። እርግጠኛ ነኝ እየሰማችሁ ስለሆነ በቃ እኔ ባልሰማችሁ እንደገማርጉና ውጊያው ይሄን አይደለም በሉና፣ ለራሳችሁና ለነፍሳችሁ ነገሯት። ውጊያው እናንተ አይደለም፣ ውጊያው የእግዚአብሔር ነው። የትኛው እግዚአብሔር ካላችሁ፣ ቅድም ኢዮሳፍጥ የተናገረለት እግዚአብሔር፣ ሰማይ ዙፋን የሆነ ምድር የእግሩ መረገጫ የሆነው የእግዚአብሔር ነው። ይሄ ምን እንደሚሰጣው ካላችሁ፣ በምርጫችሁ ላይ እግዚአብሔር አካል እንደሆነ እንድታስቡ ያደርጋል። ህይወት ምርጫ ምርጫ እግዚአብሔር ሲሆን እግዚአብሔር ራሱ ከአንተ ጋር መቆሙን የሚያረጋግጠው በድምፅ ሊሆን ይችላል፣ በቃል ሊሆን ይችላል፣ በነቢያት ሊሆን ይችላል፣ ደግሞ በመንፈስ ቅዱስ ለልባችን በመናገር ሊሆን ይችላል። እዚህ ላይ ኢዮሳፍጥ በጣም በተጨነቅበት ጊዜ ለሚ ጊቭ ዋን ሞር ፖይንት አንድ ነገር ልንገራችሁ። መጽሐፍ ቅዱሳቱን ብታገላብጡ፣ በመጽሐፍ ቅዱስ ታሪክ ላይ እንደ ኢዮሳፍጥ ታላቅ ሰራዊት ያለው ንጉስ አልነበረም። ስለዚህ ወደ እግዚአብሔር የጮኸው አቅም ስለሌለው አይደለም ጦር ስለሌለው አይደለም። ጦር አለው፣ ገንዘብ አለው፣ ኃይል አለው፣ አቅም አለው። ነገር ግን ምድራዊ መፍትሄ ስለማይፈልግ መፍትሄው ሰማያዊ መሆን እንዳለበት ስለገባው በዛ ዘመን ካለው ሰራዊት ከሶስት መቶ ሺህ በላይ ሰራዊት ይዞ ሰራዊቱ እንደሌለ ቆጥሮ እግዚአብሔርን ምርጫ አደረገው። ወንድሜ ልንገርህ፣ እህቴ ልንገርሽ፣ ልለምናችሁ፣ ምርጫችሁ እግዚአብሔር ይሁን፣ ምርጫችሽ እግዚአብሔር ይሁን። አይመስልም፣ አይገርምም፣ አይመስልም ምክንያቱም ኢሚዲየትሊ ታንጀብል የሆነ የሚነካ የሚዳሰስ ጦር አጎታክስ ዘር ገንዘብ ዝና እጅ ላይ ሲኖር የሚደርስልሽ ይመስላል። ግዴላችሁም፣ በእጃችን የማንይዘው ነገር ግን መንፈስ የሆነ አካል ያለው በውስጣችሁ ያለው መንፈስ ቅዱስ ለእናንተ እንዲዋጋ ትፈልጋላችሁ? አሁን ተናገሩ፣ ውጊያው የእኔ አይደለም በሉ። ምርጫችሁ ውጊያው የእግዚአብሔር እንደሆነ አንደርስታንድ እንዲያደርግ ያስፈልጋል። ለዚህ ነው መጽሐፍ ሲናገር የእናንተ አይደለም አለ እግዚአብሔር ይልና ከታላቅ ሰራዊት የተነሳ አትፍሩ፣ አትደንግጡ ይላል። እንደውም እንደሚል ታውቃላችሁ ቁጥር 17 ላይ ይህንን ጦርነት የምትዋጉት እናንተ አይደላችሁ ይሁዳና ኢየሩሳሌም፣ ቦታ ቦታችሁን የያዙ ጸንታችሁ ቁሙ ይላል። ምርጫ እግዚአብሔር ሲሆን ስትራቴጂ የምትቀበለው ከሰማይ ነው። የውጊያ ስትራቴጂ፣ የኑሮ ስትራቴጂ፣ የህይወት ስትራቴጂ ከሰማይ ነው የምትቀበለው። የምንኖረው እግዚአብሔርን ብለን ነው የምንኖረው። በኢየሱስ ተመክተን ነው። ምርጫ ማን ነው? ምርጫችሁ ማን ነው? ይገርመኛል። ያዙ ይልና ከያዛችሁት በኋላ ጸንታችሁ ቁሙ። ከፊት ትልቅ ሰራዊት አለ። አዎ አለ፣ ያስፈራል። አዎ ያስፈራል። ግን ምን ያል እኔ ስለምዋጋ ቦታን ያዝና ምን ያል ጸንታችሁ ቁሙ። ሀብ ፖዚሽን። በእግዚአብሔር ላይ የምታምን አምላኬ የሚሰራ ነው የሚል ፖዚሽን ያዝ፣ እዛ ቁም ይላል። እግዚአብሔር የሚሰጣችሁን ማዳን እዩ ይላል። ይገርመኛል። ደጋግሞ ደጋግሞ አትፍሩ፣ አትደንግጡ፣ ነገ ውጡና ግጠሟቸው፣ እግዚአብሔር ከእናንተ ጋር ይሆናል። አያችሁ፣ ህይወት ምርጫ ነው አላልኳችሁም? ስንጀምር ምርጫችሁ እግዚአብሔር ሲሆን እግዚአብሔር ደግሞ ከእናንተ ጋር ይሆናል። ይሄ ቅዱሱ ቃል ላይ የተጻፈ የእግዚአብሔር ሐሳብ ነው። ህይወት ምርጫ ሲሆንና እግዚአብሔር ከአንተ ጋር እንደሆነ ስታውቅ ደረትን አትነፋም። ደረትን አትገለብጥም። ቦስት አታደርግም። እንደምታደርግ ታውቃለህ። ኢዮሳፍጥ ያደረገውን ታደርጋለህ። ምን አደረገ ኢዮሳፍጥ? መጽሐፍ ቅዱስ ምዕራፍ ሀያ ቁጥር አስራ ስምንት እንደሚናገረን በግንባሩ ወደ መሬት ተደፋ የይሁዳና የኢየሩሳሌምም ሕዝብ ሁሉ በእግዚአብሔር ፊት ወደቁ፣ ሰገዱ ይላል። ምርጫችሁ እግዚአብሔር ሲሆን እግዚአብሔር ሲረዳችሁ ትዕቢተኛ ትሆን በውስጥም አታደርጉም። በፊቱ ተግዳችሁ የረዳችሁን እግዚአብሔርን ትባረካላችሁ። ማን ነው ምርጫ? ማን ነው ምርጫ? ምርጫ እግዚአብሔር ሲሆንና እግዚአብሔር ሲያግዝ ሀው ዩ ሪስፖንድ፣ እንዴት ነው የምትመልሰው ሾፍ የምታደርገው እንዴት ነው? እግዚአብሔርን በማክበር በመስገድ እኔ አይደለሁም፣ ሰማይ ረዳኝ በማለት ነው። ምርጫ ማን ነው? በክፍል ሶስት ይሄንን እንጠቀልለዋለን። እወዳችኋለሁ። ተባረኩ።